በምዕራፍ 11 ቁጥር ሰባ ሰባት ላይም እንደዚሁ ወደ ሉጥ እንደሄዱ እነዛ መልእክተኞች ይናገራል ማለት ነው ያስቀምጣልና፣ ምግብን ግን እንዳልተመገቡ ነው ቁርአን የሚያስቀምጠው። መጽሐፍ ቅዱስ ላይ ያለው ደግሞ ምግብን እንደበሉ ነው። እና ባይዘዌ አምላክ ብቻ አይደለም ሰው መሆን የሚችለው፣ መላእክትም ሰው መሆን ይችላሉ። ያው ሰው ሆኑ፣ ይበላሉ፣ ይጠጣሉ። እሺ፣ የልዲዝ ግቢ እስልምና ላይ ከሆነ ጥያቄሽ ግቢ ላይ ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሬነር ለምንድን ነው አንተ ላይ ማተጣ? ምን አድርግ ነው የምትለኝ? የኔ ሰጠ የቤት ስራ እኮ ነበር አትሰራም። የነብይነት መስፈርት ብዬ ሰባቱን እስከ ዛሬ አልዘረዘርክልኝም። እሺ፣ የልድዝ ነው መሰል ስምሽ? አዎ። ጥያቄ አለሽ? አዎ እንጂ ነው የምጠይቀው እንትን ነው ክርስቲያኑ ጠይቄ ከዛ በኋላ ደግሞ ትናንትና ነበረ እና አስራ ሰባት ሶስት ላይ እውነተኛ አምላክ የው ብቻ ምናምንው የሚለውእና እዛሱስ ግን እሱ ያሳየኝ ከመጽሐፍ ቁድ ኢየሱስም የሆነ የባህሪ አምላክ ምናምን የሚለው የተጻፈበት አለ እና የለም፣ እንደዛ ብለው የባህሪ አምላክ ምናምን የሚል እኔ አላየሁም። እስልምና ላይ ጥያቄ ያላችሁ ግቡ። ክርስትና ላይ ሳይሆን እስልምና ላይ የባህሪ አምላክ የሚል ነገር እንትን ላይ የለምሽ። ይኸውልህ እዚያ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል እንደዛ የሚባል ነገር እንደዛ ቢኖር የሁሉ ሙግት የሁሉ ጭቅጭቅ ምን አስፈለገ? ብለሽ እና የምታስታውሸው አንቀ ካለ ግን ያሉሽን አንቀጽ ማምጣት ትችላለሽ። እሺ ካልሆነ የሁሉ ሙግት እንደ እነሬነር አምላክ አይደለም ብለው እዚህ እኮ አይሟገቱም ነበረ። ምን አልሽኝ? የዮሐንስ 17፥3 ላይ ነው ማለት ባይብሉ ነው ያለው፣ እንደዛ ነው የሚለው። እነሱ ደግሞ እስቴፋን ላይ ደግሞ ለና አረ እንደዛ አይልም። አሁን የትኛውንም ነው የመጽሐፍ ቅዱስ እትን ብታይ ዮሐንስ 17፥3 ላይ ብቻህን እውነተኛ አምላክ ይሆን ከአንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ነው የሚለው። ብቻህን እውነተኛ አምላክ ይሆን ከአንተን ብሎ ነው የሚያስቀምጠው ማንን? እግዚአብሔር አብን። ምክንያቱም ከላይ ጀምሮ የሚናገረው አባት ወይ እያለ ነው የሚያስቀምጠው ከአንድ ጀምሮ እንዳነብልሽ ከፈለግሽ፣ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅህን አክብረው እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያወቁ ዘንድ ይህች የዘላለም ህይወት ናት አለ። የሁለት ሺ ዓመተ ምህረት እትሙ እንደ ይሄ አስራ ዘጠኝ ሰማኒያ ነው። የሁለት ሺ ዓመተ ምህረት እትሙ ደግሞ እውነተኛ ብቻህን እውነተኛ አምላክ የሆንክ ብሎ ነው የሚያስቀምጠው። ያኛው የአስራ ዘጠኝ ሰማኒያ እውነተኛ አምላክ ብቻ የሆንክ ሲል፣ ይሄኛው ደግሞ ብቻህን እውነተኛ አምላክ የሆንክ ነው። በየትኛው ዓመተ ምህረት እትም ይሄ ቃል ለኢየሱስ ክርስቶስ ውሎ ነው? 1962 ምናምን ብዙ ትሞች ማለት ነው። እና እኔ እንጃ ራሱ የጻፈው ነገር ካለ የትኛውን እንዳሳይሽ አላውቅም። እኔም እኮ እሱ ነው የገረመኝ ጭራሽ የባህሪ አምላክ ሚል እንደ ሱም ማመን ግልግል። እሺ፣ እስልምና ላይ ጥያቄ አለሽ? አይ መርሃባሽ አንድ ማወቅ ያለባችሁ ሙስሊሞች፣ በተለይ በተለይ ሙስሊሞች መጽሐፍ ቅዱስ ምንም ነገር ቢል ምንም ነገር ቢናገር፣ በመጀመሪያ ደረጃ መጽሐፍ ቅዱስ እራሱ ምኑ ላይ ነው ተአማኒነት የሚኖረው? መጀመሪያ መጽሐፉን ተአማኒነት ሊኖረው ይገባል። ከዛ በኋላ ነው ውስጥ ላይ ስላለው ቃል ሄዳችሁ የምታወሩ የምትነጋገሩ ምናምን። መጀመሪያ መጽሐፉን ማን ነው የጻፈው የጻፈው ሰውዬ የአባቱ ስም እራሱ አይጠ ማነው የአባቱ ስም ማነው? የእሱ ስም አይታወቅም። ስለዚህ መጀመሪያ መጽሐፉን ተቀበሉትና ከዛ በኋላ ከዛ በኋላ ውስጡ ላይ ስላለው ነገር እናወራለን። ውስጡ ላይ ስላለው ነገር ታወራላችሁ። መጽሐፉ ከመጀመሪያው ውሸት ሆኖ ከዛ ሺህ ነገር ቢልስ ምን አገባንኛ? የፈለገውን ነገር ማለት ይችላል። ኦልሬዲ መጽሐፉ መጽሐፉ ከመጀመሪያው ታማኝ ነው ወይስ አይደለም? ስለዚህ በዛ ላይ ነው። በዛ ላይ ከተስማማችሁ በኋላ ውስጥ ስላለው ነገር እንደ ኮንፊውዝ ብትሆኑ እንኳን የሆነ ነገር እንኳን ቢፈጥርባችሁ፣ መጀመሪያ ግን እንትን መጽሐፉን ማን እንደጻፈው በትክክል እራሱ እራሱ በትክክል ያ መጽሐፍ ከጸሐፊዎቹ ዘንድ መድረሱ መታወቅ መቻል አለበት። ኢቨን አስራ ሁለቱ ሐዋርያት ምናምን የሚባለው አስራ ሁለቱ ሐዋርያት እነዛ እነ ማቴዎስ መሆናቸውን እራሱ አንድ ሰው እርግጠኛ ለመሆን እነ ማቴዎስ ናቸው ያለው አካል ስለዛ አካል ማወቅ አለበት። እራሱ ማቴዎስ ከአስራ ሁለቱ ሐዋርያት ውስጥ የራሱን ስም ማቴዎስ ብሎ ስለጠቀሰ ወይም ደግሞ ኢየሱስ ክርስቶስ እነዚህን መረጠ ብሎ ማቴዎስ ብሎ ስላስቀመጠ እነዛ አስራ ሁለት ሀዋርያቶች ወይም አስራ ሁለት መሆናቸው ራሱ ማለት ነው እና ከእነሱ ውስጥ አንዱ ማቴዎስ ነው የሚለው ራሱ ምንም ትርጉም አልባ። ማቴዎስ የአባቱ ስም ማነው፣ የተወለደ ቢታወቅ ነገር የለም። እና ከስልምና አንጻር ስታዩት መጀመሪያው መጽሐፉን ተቀበሉት፣ መጽሐፉን ማን የጻፈው የሚባለው ነገር ይታወቅ። እነማን ናቸው እነዛ ሰዎች? ምን ያክል ታማኝ ናቸው? በትክክልስ የኢየሱስ ክርስቶስ ተከታይ ወይም ሐዋርያ ነበሩ ወይ? ያንን ነገር ካጣራችሁ በኋላ ኦኬ፣ ውስጡ ያለው ነገር ምን ይላል የሚለው መጨረሻ ላይ የሚመጣ ነገር ነው። ስለዚህ መጀመሪያ ስለ መጽሐፉ በደንብ ይግባል። ከዛ ውጭ ግን መጽሐፉ ላይ ሹር የሆነ ነገር ከሌለ ውስጡ የፈለገውም ቢልስ እንደ የሂንዱዝም መጽሐፍም እኮ ስለፈለገው አምላክ ይጠራል። የቡዲስትም እኮ እንደዛው መለኮት የሚባል ነገር የለም ይላል። ስለዚህ ዋናው መጀመሪያ መጽሐፉ ማን ነው፣ ከየት መጣ፣ ትክክል ነው ወይስ አይደለም ነው። ከዛ በኋላ ውስጡ ያለውን ነገር ማየት ነው። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። እነ ስም ይዞ ምናምን አሁን ዛሬ ዝምታ አንተ ስላችኋል። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጃ ሲያወራ አጋንንት ይለፈልፍ ነበር፣ እኔ ሳወራ ደግሞ አጋንንት ሁሉ ጸጥ ነው የሚለው ምንድን ነው? ምን እስካሁን እየጠበቅኩ ነው። ታውቃለህ፣ እነዛ ሰባቱን መስፈርቶች ካለነ፣ እኔ ሌክቸር ልሰጥ ነው። የሚገርም ሌክቸር ልሰጣችሁ ነው። በቃ እንደዚህ ማታወሩ ከሆነ የሆነ ርዕስ ከፍቼ አይ አይ፣ ዛሀራ እኔ አላልኩም። ያው ሙስሊም እንጂ እኔ ያለ በሚለው ነው። አይ እንደዛ እንደዛ አላልኩም እኔ። ተይ፣ ነገር አትነካኪ ፋይማ ኦር ፌማ የሆነ ነገር። ሰላምዋአሌይኩም ሰላም ወረህመቱላህ ወበረካቱ ፋይማ ነው። ብዙ አዲስ ብዙ ቲክቶክ አዲስ ነኝ። ዛሬ ለመጀመሪያ ጊዜ ነው። አፎን ልንተባተብ እችላለሁ። እንዳይበርደሽ ሽክርን በቅርብ ያለ ሰው ማለት በቅርብ ስለ ከዝምድና አንጻር ሳይሆን ከጉርበትና ጎረቤት የሆነ ሰው አዲስ ወደ እስልምና የመጣ ልጅ አለ እና ለእኔ አዲስ ነው። በፋሚሊዬ አልሐምዱሊላህ እስካሁን የለም የቅርብ ምለው ሰው ከሙስሊም እምነት ውጭ የሆነ ሰው የለም። እና የሆነ ስሜቱ ትንሽ ይለያል። ለመጀመሪያ ጊዜ ነው በቃ ማውቀው ሰው ሰልሞ ወይ ከሰለመ በኋላ ነው ሰውን የምተዋወቀው እንጂ እንዲህ ተጓርተሻል፣ ነው እኔ ነኝ የተጓረቱት ጸጥ ብለሻል። ናእ ማ ለእኔ ለመጀመሪያ ነው። ጥያቄ ነው ግን ከሌላ እምነት ለአዲስ ለሰለመ ሰው ምንድን ነው የሚጠበቀው? ገብተሃል? እስልምናን በደንብ ሳይታወቅ ሳያቀው እምነቱን እንዳይለቅ የሆነ እንዴት ነው የሙከራ አይነት ነገር እንዳይሆን ስጋት አለኝ። እና ከኛ የሚጠበቀው ምንድን ነው? አሁን አዲስ ሰለምቴዎች ከሙስሊሙ ጠብቃት ያጣቹት ነገር ከተሞክሮ ሊሆን ይችላል ምንድን ነው? ምን ብናደርግ ነው እምነቱ ላይ በደንብ በቃ ጠንክረው እንዲሄዱ የሚያደርገው ነገር? እና እኔ ኃላፊነት አለብኝ አጠገቤ ስላለ። ለዛ ሰው ኃላፊነት አለብኝ ነገ አላህ ይጠይቀኛል ብዬ ስላሰብኩኝ ትንሽ እንድትጠቁሙ። አዎ፣ አንደኛው እና ዋነኛው ነገር ምንድን ነው፣ ኢስላማዊ ትምህርትን መማር መቻል አለበት። ኢስላማዊ ትምህርት ሲባል አንድ ነገር ላይ ትኩረት እንዲሰጥ ፈልጋለሁ። ይሄ ፐርሰናል እይታዬ ነው፣ አሁንም አጋራችሁ ማለት ነው። አዲስ የሰለሙ ሰዎች አዲስ የሰለሙ ሰዎች እንግዲህ ብዙዎቹ ላትደግፉኝ ትችላላችሁ በዚህ ሀሳብ በተለያዩ ሙስሊሞች እና አዲስ የሰለሙ ሰዎች ጋር በተገናኘ ቁርአን አረብኛውን አረብኛውን ቁርአን ይሄ ፊደሉን አሊፍ ባ ታ ታ ምናምን የሚለውን ይህንን ፊደሉን ከማስተማር በፊት ይህንን ፊደሉን ቁርአን እንዴት መቅራት እንዳለበት አረብኛውን ከማስተማር በፊት አንዳንድ ለስግደት የሚሆኑ መሸምደድ የሚችሉ ቁርአኖችን በማሸምደድ ወይም ደግሞ በሂፍዝ እንደዛ እንዲለማመድ በማድረግ ዋና ትኩረት ተሰጠው መማር ያለበት የእስልምና መሰረቶች ላይ ነው። የእስልምና መሰረቶችን ከዚህ ከዚህ ሀሳብ ከዚህ ይሄ አረብኛውን ማንበብ ከሚባለው ኮንሴፕት በፊት መጀመሪያ ነቢያችንን ሰለላሁ ዓለይሂ ወሰለም ማወቅ አለበት። አላህ ሱብሐነሁ ወተዓላ ያመነው የተቀበለውን አምላክ ስለሱ በደንብ ማወቅ መቻል አለበት። ከዛ በኋላ ወደ ንባቡ መሄድ ይችላል። አንደኛ እየጣፈጠውም ይማራል። ካልሆነ ግን ብዙ ጊዜውን የሚጨርሰው አረብኛውን በመማር ስለሆነ ሌሎች ትምህርቶች፣ ዋና ዋና መሰረቶቹ ያልፉትና ይሄ ሰውዬ ምንድነው ረዥም ጊዜውን አንደኛ ይሰላቻል። ቁርአን ይሄ አረብኛው በጣም ከባድ ነው እና አንደኛ ይሰላቻል። ሁለተኛ ደግሞ ምንም ነገር አያውቅም። በቃ ረዥም ጊዜ ቁጭ ብሏል። የሚያውቀው ምንድነው ሀሳቡ ምናምን ሙሉ ለሙሉ ያለው አሊፍ በአታ ሚለው ላይ እና ከዛ በኋላ ያሉት ነገሮች እንዴት ማንበብ ይቻላል እንዴት ማንበብ አይቻልም በሚለው ነው ጊዜው የሚጨርሰው። ግን ያ ትልቁ ድክመት ነው ብዬ ማም ነው። እንደኔ እስልምና ላይ አዲስ ሰለምቲዎችን ማስተማር የሚባለው ኮንሴፕት ላይ ቀጥታ ቁርአን ይቅሩ ይባል እና አረብኛውን ቁርአን ማንበብ እንዴት እንዳለባቸው ይማራሉ። ውጭ ላይ ካያችሁ አረብኛውን በእንግሊዝኛ ፊደላት ነው የሚያስተምሯቸው። ማለት ዋናው ነገሩ ምንድን ነው? ቁርአን የሚባለው ቃሉ ነው አይደል? አሊፍ ባታ ሳ የሚለው ይሄ ቁርአን ነው። ሶ ያንን ቁርአን በእንግሊዝኛ ያስተምሯቸው እና ለስግደት የሚሆናቸው ነገር ያንን ይሸመድዳሉ። መሰረታዊ ትምህርቶችን ከተማሩ በኋላ ስለ አላህ በደንብ ካወቁ በኋላ ነቢያችን ስለላ ስለም ለምንድን ነው በነብይነት የተቀበል ናቸው የሚለውን ኮንሴፕት በደንብ ከተረዱ በኋላ ወደ አረብኛ ፊደላቶች ንባብ ቢገቡ ያኔ እነሱም ደስ እያላቸው ነው የሚማሩ፣ ደስ እያላቸው ነው የሚቀጥሉት። እስልምና ላይም በጣም ስትሮንግና ጠንካራ ይሆናሉ ማለት ነው። ከዛ ውጭ ግን እንደሰለሙ ቁርአን ቅራ፣ አረብኛውን እንደዚህ በል፣ እንደዚህ በል የሚሉት ነገራቶች የመጀመሪያ ተግባር መሆን አለባቸው ብዬ አላምንም። ይሄ እንዳልኩሽ እኔ ፐርሰናል እይታ ነው። ምክንያቱም አብዛኛውም ሰዎች በተለይ ሴቶች፣ ብዙ ሴቶች ይሰልማሉ። ማሻ በጣም ብዙ ሴቶች ይሰልማሉ። ግን ከእስልምና በኋላ ምንም ሳያውቁም ደግሞ የሚወጡ አሉ። ምንም ነገር ሳያውቁ ይወጣሉ። ምክንያቱም ሰው የሚያየው መስለማቸውን ነው። ኦኬ ሰልመዋል፣ አንዴ አውቀዋል ምናምን። ስለዚህ አረብኛ መማር አለባቸው፣ ወደዛ ነው የሚሄደው ሰው ሚያየው ነገር። ግን ክርስቲያኖች ግን በውስጥ መስመር የሚሰሩት እንደዛ አይደለም። ነቢዩ መሐመድ ሰላሌ ሰለም እንደዚህ ናቸው እንደዛ ናቸው፣ ሀዲስ እንደዚህ ነው፣ ቁርአን እንደዚህ ነው፣ አላህ እንደዚህ ነው፣ አላህ እንዲህ እንደዚህ አይነት ነገር ነው ሄደው የሚማሩት። ስለዛ ኮንሴፕት ሳይሆን ስለማንበብ ስላለማንበብ ነው የሚማሩት። ስለዚህ መጀመሪያ ትልቁ ተግባር ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ዘመንም ጊዜም ቢሆን